ስጣፊ ማታ ሰምቼ ነበርና ጨንቆይ ነበር። እንኳን ደና መጣሽ፣ እንኳን ደና ቆየ። በጣም ደስ ብሎኛል ስላየሁክ በድጋሚ። እና ስንት ቀን ሆነ? ምን ልታደርግ ነው? እዛው ልትኖር ነው? ሁሉም የሚያውቀው ነው። ኦኬ እኔ ወደ ዱባይ ወይንም ወደሆነ ቦታ ብሄድ እና መንቀሳቀስ ደስ ይለኛል፣ ግን አልችልም። በምሳ ኦኬ፣ ወደ ዱባይ ብትሄድ ደስ ይለሃል? ዱባይ ብሄድ በጣም ደስ ይለኛል። እሺ ጋይስ፣ አህመድ ወንድማችን የደረሰበትን ነገር ታውቃላችሁ። ከዚህ በፊት እዚህ ቤት ገብቶ ታሪኩን ተናግሯል እናም የደረሰበትን በደል በጣም ተበድሏል። በገንዘብም በሚስቱም ክህደት ደርሶበት። ማነው? አላወቃችሁትም? ረሳችሁት? አህመድ አጠገብክ ስልክ እንዴት ረሳችሁት? በሳውዲ አይ ጊዜ ረሳችሁት? የቲክቶክ ስሙ አይ ጊዜ ነው፣ ትክክለኛ ስሙ አህመድ ነው። በጣም የሚወዳት ፍቅረኛው ከኢትዮጵያ ወደ ሳውዲ እሱ በባህር ሊሄድ ሲል እርጉዝ ነበረች እና አብረን ካሌድን ትተህን ከሄድክ ራሴን አጠፋለሁ ብለው፣ እሱም ብር ተበዳድሮ እንደምንም ብሎ ይዟት ሄደ። ብዙ መከራ አይቶ እሷ እንዳትነካበት ብዙ ተደብድቦ ተሰቃይቶ ሳውዲ ደረሰ እናም እሷን ወንድሙ ጋር ባለትዳር ወንድሙ ጋር አስቀምጦ ከብት እረኝነት እየሰራ በኋላም ልጃቸውን አገር ቤት ከላኩ በኋላ እሱ ተይዞ እስር ቤት በገባ ሰዓት እሷ ከሌላ ሰው ጋር ሄደችበት ትላጠፋች እናም ወንድሙም ለእሱ ተበድሮ ከወንድሙ ነበር አስራ ሁለት ሺህ ሪያል ለእሷ ያወጣው ያንንም ሳትከፍለው ከፍለው ክዳው ጠፋች እናም መታም አናግረናትም የመጀመሪያ ክፍያ 2500 ሪያል 3000 አላቅም ከፍላ ደረሰ ይልካልኛለች። ከዛ በኋላ ስራ ፈታው አለች። እኔንም ታወራኛለች። እንደውም እንዳስታርቃት ሁላ ነግራኛለች። አብራ የሄደችው የኮበለለችው ሰው ራቆት ቪዲዮ ይዞባት ተጣልተው ብዙ ነገር ላይ ደርሰው አሁን ተለያይተዋል። እናም አስታርቂኝም ብላኝ ላስታርቃት ስል፣ ለእናንተም ነግሪያችሁ ላስታርቃት ስል እሱ ተያያዘ በድጋሚ እና አሁን ኢትዮጵያ ገባ። ይኸው ከገባ ሶስት የፈታችው የመጀመሪያ ክፍያ ሁለት ሺህ አምስት መቶ በአራት ጊዜ ክፍያ ልትከፍል እዚህ ጠርቻት ቃል አስገብቻት የመጀመሪያ ክፍያ ሁለት ሺህ አምስት መቶ ድርሃም ብቻ ሪያል ከፍላ ደረሰ ይልካልኝ ነበር ግን ሌላውን ክፍያ ሳትከፍል ስራ ፈታች፣ እሱም ተያዘ። ስለዚህ ይሄን ያለው የአህመድ ታሪክ እና አሁን ላይ አሁን ምንም ሳይዝ ሀገር ገብቷል። ሶ ሳውዲ መልሶ ሄዶ ከሚያዝ ዱባይ መሄድ ይፈልጋል፣ መስራት ይፈልጋል። ገና ምንም አልሰራም እና፣ ስለዚህ ጋይስ ምን ትላላችሁ? ወንድማችንን አግዘ ነው ወደ ዱባይ ሄዶ ቢሰራ ምን ይመስላችኋል? እየጠየኳችሁ ነው እኔ። ብዙ ዓላማ አለው እና ምን ትላላችሁ? እኛ እህቶቹ አግዘ ነው ወደ ኢማራት ደግማ ታማኝ የምትሆን ይመስልሻል? እኔ ሳስበው አስታልቄኝ ራሱ ያለችኝ ገንዘቡን ላለመክፈል ይመስለኛል። እኔ እኔ ልቤ አላመናትም። ምክንያቱም አንድ ሰው አንዴ ከድቶ ከሄደ በኋላ አንዴ ከድቷችሁ ሄዶ እዛ ጋ ሳይሳካለት የሚመለስን ሰው መቀበል አይዱ እኔ አስመሳይ አይደለሁም። ኦኬ እዛ ጋ ስላልተመቸው እናንተን ክዶ ሄዶ የሄደበት ቦታ ስላልተመቸው መልሶ መጥቶ እናንተን ይቅርታ የሚጠይቅ ሰው ባጣ ቆይኝ ነው። እዛ ጋ ስላልተመቻት ነው መታሱ ይቅርታ እየጠይቅ ይችላል እንደገና ብሩን ላለመክፈል የነበረባትን 12 ሺህ ሪያል 2500 ብቻ ከፍላ የቀረባትን 9500 ሪያል ላለመክፈል ነው። ስለዚህ እኔ በበኩሌ ይሄ ሰው ቢታገዝና ሌሎቻችሁ በሀሳቤ ተስማምታችኋል። ሶ ኔክስት ስቴፕ ምንድን ነው? እንዲ ብሎ መሮት እንዳይጠፋ አበሻ እንዳይጠላ ሰውየው ሰማይ ሰው ጋር እኩል ማውራት ጀምሬያለሁ። በፊት ከምንም ነገር ስሸሽ ነበር። አሁን ግን በእናንተ ጋር መጥቼ ብዙ ሰዎችን አግኝቻለሁ አልሐምዱላ እና ከልቤ ደግሞ ወዳችሁ በጣም የማመሰግነው ሁላቸው ነው። ፈጣሪ ይጠብቅልኝ። አገር ቤት ገባ ሀገር ቤት ከገባ ሶስት ቀኑ ነው እና አህመድ ፓስፖርት ኮፒ ክላክልኝ ሳክላሉ ተብያለው። ፈልገሽ መሰላ ነበር የሚኖረው እና በጣም ትልቅ ግፍ በደል በሚስቱ ደርሶበት ነው የመጣው ያው አልሬዲ ችግሩ ተፈቷል፣ ግን ያው ገንዘቡ እስካሁን አልተመለሰለትም እና እኛ ልናግዘው ነው። አሁን ለሁለተኛ ጊዜ ከሳውዲ ተይዞ ኢትዮጵያ ከገባ ሶስት ቀኑ ነው። እናም ልናግዘው ነበር። እኔ ደግሞ ማንም ተማምኜ የምጠይቀው ገንዘቡን እኛን ከበር የምናደርገው፣ ግን ተማምኜ አምጥቶ ልጁን ሴፍ ቦታ ያደርግልኛል ብዬ እምለው ሰው ስለሌለ ነው አንቺን የምጠይቀሽ። ምንም ችግር እሺ፣ ችግር አይንካሽ። ሳራ አልሀበሻን ከዚህ በፊት ደረጀን ሊቃማ እሷ እንደይቅያት እንትን ብላልኛ አሰርታልኛች። እና አሁን ደግሞ እሷ ካናዳ ናት፣ ልጇ ምርቃት ካናዳ ሄዳለች የለችም። እና ከእሷ ቀጥለው ያው አንቺ ኦትንም ወጭን አንሳለው እንዲሁም ደግሞ ራሴን አሳድጋለሁ የሚል ሰው ከሆነ ይገባዋል ፍሪ ቪዛ። አዘርዋይስ የበፊት ሂስትሪውን አጥነታችሁ እናንተ ኖ፣ ትንሽ ቆንጠጥ ያስፈልገዋል ከተባለ መጥቶ ስራ ገብቶ እንደ ማንኛውም ሰው በካምፓኒ ስር ቪዛ ተሰርቶለት አገሩን ይወቅ፣ የሀገሩን ባህሪ፣ ህጉን፣ ስርዓቱን በጣም በጣም ምንድን ነው አንቺ ባልሽው በመጀመሪያው ነጥብ እስማማለሁ። መጥቶ በኮንትራት ሁለት ዓመት ሰርቶ ከዛም በኋላ ፍሪ ቪዛ መሆን ቢፈልግ ራሱ በራሱ ያሰራል። ዋድ ዩ ቲንክ? መጀመሪያ በኮንትራት ስራ በቪዚት እናምጣውና፣ እኔ እውነቴን ነው የምልሽ ለማንም ለማንም ልጆቻችን የሚመታምክር ይሄንን ነው ቪዛው ቀላል አይደለም። ከስምንት ሺህ አምስት መቶ እስከ ዘጠኝ ከዛም በላይ የሚጠየቅበት ቦታ አለ። ግን ከመጣው በኋላ የአገሪቱን ሁኔታ አክሴፕት ያደርጋል ወይ ህጎቹ ይስማሙታል ወይ የካምፓኒዎቹ ሁኔታ ይስማማዋል ወይ ጊዜውን ከአንዱ ቤት አንዱ ቤት ሲዘል አይጨርስም። ወይም በራሳቸው ቪዛ ሲሆኑ ገና ጃስት ሲሏቸው አንድ ነገር ውልቅ ማናህንትን በቪዛዬ ነኝ እንዲሚስለመቅ እኔ በየትኛውም በኩል ለስራ ይመቸኛል። እኔ የትኛውንም ስራ አልለቅም። እንኳን እንደዛ ወጥቼ አይደለም፣ እዚህ የብዙ አይነት የስራ ልምድም ሊኖረኛል። እኔ መኪና ምን ዳል እና ስለዚህ እዚህ ሙኝ ስራ አለቅምለው። በአጠቃላይ ሳውዲ ስንት አመት ሰርተሃል? በአጠቃላይ ሁለት አመት ሰርቻለሁ። ምን ምን ሰራህ በሁለት አመት ውስጥ? እንትን እያነጠበቅ እስትርሃ የሆነ ሰዓት ሁለት ወር ሰርቻለሁ ፍየል መጠበቅና ግመል መጠበቅ ሰርቻለሁ በጣም ጥሩ እሺ መኪና መንዳት ታዲያ የምትችለው የት ነው ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ ሰራ ነበር መኪና ጋር ሰራለሁ እሺ ስለዚህ ኢማራት መጥተህ በቀላሉ መንጃ ፈቃድ ተምረህ ማውጣት ትችላለህ ነው ኒወይ የዚህ ሀገር ግን የኢማራት መንጃ ፈቃድ በጣም ከባድ ነው ስለዚህ አንተ ምንድን ነው የምትለው በፍሪ ቪዛ መጥተህ ይሻልሃል በኮንትራት እኔ በፍሪ ቪዛ ቢሆንም የተወሰነ የሚያግዘኝ ሰው አይጠፋም። እኔ በራሴ መንገድም። እሺ ህዝቡ ምን ይላል? ኮመንታተሮች ምንትንት ቼክ አድርጋ ስንት እንደሚፈጅ ትነግረኛለች። ስለዚህ እኔ ቀነ ቀጠሮ ይ